ይ የመጣውት ወይ ደግሞ የሰራ ነው ስራ የአጥንት ሕክምና መሳሪያዎች እና ተያያዥ ሌሎች የሕክምና መሳሪያዎች ሀይ ሪስክ እና ሎ ሪስክ የሚባሉ መሳሪያዎችን ነው። ስብራትን ለማያያዝ የሚውለውን ኤክስተርናል ፊክሴተር በሰውነት ውስጥ ገብቶ ደግሞ ስብራትን የሚያያይዘውን ፕሌት፣ ረጃጅም አጥንቶችን ስብራት የሚሆነውን ኢንትራሜዱለሪ ኔይል የሚባሉ እና ሌሎች መሳሪያዎችን ከከፍተኛ ጥንቃቄ ወይም ሀይ ሪስክ ከሚባለው በኩል ሰርተናል። እነዚህ መሳሪያዎች አብዛኞቹ ነው የሚመጡት። ስለዚህ ዋጋቸው ውድ ነው። ከሎው ሪስክ ወይ ደግሞ ቀላል ሪስክ ከሚባሉ የታካሚ አልጋዎችን ታካሚ ከታካሚ የሚለያይበት ስክሪን የሚባለውን ታካሚ ከታካሚ የሚለይበት መጋረጃ፣ የግሉኮስ መስቀያ ወይም አይጅስታንድ የሚባለውን እና ሌሎችም ተመሳሳይ አልጋ ጠገሚ የሆነው ካቢኔትን ጨምሮ ሌሎችን መሳሪያዎችን ሰተናል። እኛም የምንጠቀመው የእግር ጌም፣ የራስ ጌም ድጋፋችንን ኤምዲኤፍ እንጨትን ነው። ሌላውን አብዛኛውን ፓርቱን አገር ውስጥ ባሉ እቃዎች ብረቶች እንጠቀማለን፣ ለአልጋው ማለት ነው። በተለያዩ ዳይሬክሽኖች እንዲንቀሳቀስ አድርገን ሰርተነዋል ማለት ነው። ስለዚህ ኢምፖርትን ይተካል፣ የውጭ ምንዛሬ ነው ያድናል ካለብን ደግሞ የሀገራችን ይሄ ከመኪና አደጋ የሚሆን የአደጋ ጫና በራሳችን አቅም በርካሽ እናክምበት ሁኔታ ይፈጥርልናል ብለን ነው የተነሳ ነው። አሁን ለምሳሌ አንድ አልጋ ወደ 25 ሺህ ብር ነው የሚጨርሱት። ግን ግን ገበያ ላይ ያለው ወገን ከ80 እስከ መቶ ሺህ ምናምን እንደዚያ ከውጭ ይመጣው ማለት ነው። ኤክስተርናል ፊክሰተርም ብንወስድ ወደ 10000 ይሆናል። እኛ አራት ሺ አካባቢ ያልቃል። በእኛ ጠይቃን ጥርስ ማውጣትና አሴምብል ማድረግ መገጣጠም ነው የሚሆነው ማለት ነው። የተሻለ ፋይናንስ ብናገኝ የሰራናቸውን ምርቶች በተሻለ ደረጃ፣ ጥራት ደረጃ፣ ብዛትም ማቅረብ እንችላለን። እስቲ ኢትዮጵያ ይሄንን ድል አመቻችተውልን ይሄንን ፕሮቶታይፖች እንድንሰራ ስላገዘን እናመሰግናለን።